ነገ መስከረም 19 ቀን ያለ ደም ፋሰስ ሰማዕት የሆነ ለጣዖት አላጥንም በማለቱ ካዲው ንጉሥ ድርጣድስ ወደ ጉድጓድ ውስጥ ብጥልም ከ15 ዓመታት ቆይታ ከጉድጓድ የወጣበት ቅዱስ ጎርጎርዮስ ዘአርመንያ መታሰቢያው፣ ያመታስበው ቅድስት አርሴማንና ደናግላያንን ያስገደለ ንጉሥ መጨረሻው ቅዱስ መስቀል መታሰቢያው፣ በእግዚአብሔር መገቦት 10 ዓመት የአጋዘን ወተት እየተመገበ። ቅዱስ ቂርቆስ ሰማዕት መታሰቢያው፣ እንዲሁም የንጉሥ ናዖድ ልጅ የከበረችው ሮማነ ወርቅ መታሰቢያው ነው። ሙሉ ተጋድሏቸው እነሆ በማድመጥ በረከት እናገኝበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምን። ስንክሳር ዘወርሃ መስከረም 19። አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስም፣ መስከረም 19 በዚች ቀን ያለ ደም ማፋሰስ ሰማዕት የሆነ የአርሜንያ ሊቀ ጳጳሳት ቅዱስ ጐርጐርዮስ ከአዘቅት የወጣበት መታሰቢያው ነው። ይህም በንጉሥ ድርጣድስ ዘመን በአርመንያ ሀገር ራሱን ባሪያ አድርጎ ይኖር ነበር። ይህም ንጉሥ ከሃዲ ነበረና ዕጣን ሊያሳርግ ወደ ጣዖት ቤት ሲገባ ቅዱስ ጐርጐርዮስን ጠርቶ ለአማልክት ዕጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሡን ትእዛዝ አልሰማም። ስለዚህም እጅግ ጽኑ የሆነ ሥቃይን አሰቃየው። በእሳትም አቃጠለው። ከዚህ በኋላ ጥልቅ ከሆነ ጉድጓድ ውስጥ ጣለው። ከዚያም ዐሥራ አምስት ዓመት ኖረ። በንጉሥ አዳራሽ አቅራቢያ አንዲት አሮጊት ነበረች። እርሷም እንጀራ እየጋገረች ቅዱስ ጐርጐርዮስ በውስጡ ካለበት ጉድጓድ ሁልጊዜ ጣይለት የሚላትን ራእይ አየች። ይቺም አሮጊት እንዲህ እያደረገች እንጀራንም እየጣለችለት እስከ ዐሥራ አምስት ዓመት ፍጻሜ ኖረች። በዚያ ወራት ይሄ ንጉሥ ድርጣድስ ደናግሎችና ቅድስት አርሴማን ገድሎ ሥጋቸውም በተራራ ላይ ተጣለ። ሰይጣንንም በንጉሥ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩን ለውጦ እንደ እሪያ አደረገው። እንዲሁም ከቤተ መንግሥት ሰዎች ብዙዎቹን ሰይጣን ተጫነባቸው። በቤተ መንግሥት ውስጥ ታላቅ ሐዘንና ጭንቀት ሆነ። የንጉሥ እህት ግን በሌሊት የራእይ ጎርጎሮስን ከጉድጓድ ውስጥ ካላወጣችሁት አለዚያ አትድኑም እንደምላት ሰውን አየች ለወገኖቿም ነገረቻቸውና እነርሱም ሄደው ቅዱስ ጎርጎርዮስን ከጉድጓድ አወጡት በዚያን ጊዜ ቅዱሳት ደናግልን ስጋቸውን ገንዞ በመልካም ቦታ አኖራቸው ከዚያም በኋላ ንጉሡንና ቤተሰቦቹን ሁሉ ፈወሳቸው ዜናውም ሁሉ በእረፍቱ ታይሳስ አስራ አምስት ቀን ተጽፏል። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የከበረ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ ሦስት ቀኖች ያህል በፍጹም ደስታ በዓልን አድርገውለት ነበረና እኛም እንዲሁ በታላቅ ደስታ የበዓሉ መታሰቢያ ልናደርግ ይገባናል። ከጠላታችን ሴጣን እጅ ድህነታችን በእርሱ ተደርጓልና በመስቀሉ ላዳነን ለእግዚአብሔር ኢየሱስ ክርስቶስ ምስጋና ይሁን። ሁላችንንም የሐዋርያት የሆነች የከበረች የአንዲት ቤተ ክርስቲያን ልጆች ስለ እኛ የተሰቀለውን መከራውን የምናምንና የምናስበውን በባለማለትና በፍቅሩ ወደ እርሱ ያቀረበ ለዘላለሙ አሜን። በዚች ቀን በሊቀ ጳጳሳት አባ ቤንያምን ዘመን የሆነ የከበረ ገዳማዊ ቂርቆስ የረፍቱ መታሰቢያ ነው። ይህም ቅዱስ ሰው ከከሃዲው ንጉሥ ከመርቅያን በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግቡን ከእግዚአብሔር ለመነ። አጋዘንንም በየሦስት ቀን ወደ እርሱ እንድትመጣ ወተቷንም እንድጠጣ አዘዘለት። በእንዲህ ያለ ሥራም አስር ዓመታት ኖረ። የተረገመ ሰይጣን ግን በተጋድሎ በቀና ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራው ያስፈራራው ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞ በብዙ ሰራዊትና በፈረሰኞች አምሳል ሆነው ይዘው ያስሩታል። በጅራፍም ገርፈው በእግሮቹ ይጎትቱታል። ሰይጣናት እንደሆኑም ባወቀ ጊዜ በመስቀል ምልክት በላያቸው ሲያማፍትም፣ ያን ጊዜ ሸሹ። በአንዲትም ዕለት በሌሊት ሲሰግድ በታላቅ ከይሲ አምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተፋበት ፈለገ። ያን ጊዜም ከእግዚአብሔር እርዳታን ለመነ፤ መልአኩን ልኮ አዳነው። የዕረፍቱም ጊዜ ሲቀርብ ወደ ሊቀ ጳጳሳት አባ ቢንያሚን ሄዶ ሥራውን ሁሉ ነገረው። ከዚህ በኋላ ወደ በዓቱ ተመለሰ። ሊቀ ጳጳሳቱም መገነዣውንም እንዲያዘጋጁ ሶስት ኤጲስቆጶሳትን ወደ እርሱ ላከ። ወደ በዓቱም በሄደ ጊዜ ታሞ አገኙት። ነፍሱን ከሥጋው በምትወጣ ጊዜ ለመናገር የማይቻል ታላቅ ክብርን ተመለከቱ። በበዓቱም ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አምን። በዚች ቀን የኢትዮጵያ ንጉሥ የናዖድ ልጅ የከበረችና የተባረከች የሮማነ ወርቅ የረፍቷ መታሰቢያ ነው። እርሷ መጾምና መጸለይን የምትወድ ሌዎችና ችግረኞችን የምትጎበኝ ነበረች። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። መስከረም 19 ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅዱስ ጎርጎርዮስ ዘአርመንያ፣ ቅዱስ ቂርቆስ ገዳማዊ፣ ቅድስት ሮማነ ወርቅ፣ ቅዱስ ዕፀ መስቀል። ወርኃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አስተሮ ሰማዕት፣ አቡነ አቢየ እግዚእ ጻድቅ አቡነ ስነ ኢየሱስ አቡነ ዮስ ብርሃን ዓለም ጻድቃን ጮኹ፣ እግዚአብሔርም ሰማቸው ከመከራቸው ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል። መዝሙር ሠላሳ ሶስት